በአዲስ አበባ ዘመናዊ የትራንስፖርት አገልግሎት እንዲሰጡ ታስበው በመገንባት ላይ ካሉ ዘመናዊ ተርሚናሎች መካከል የአራት ኪሎ ታክሲ ተርሚናልና ፓርኪንግ ፕሮጀክት አንዱ ነው። ሁለት ቤዝመንትና ፕላዛን የሚያካትተው ፕሮጀክቱ ሲጠናቀቅ የተለያዩ አገልግሎቶች ይሰጡበታል። የታክሲ ተርሚናል አገልግሎት፣ እንዲሁም የፓርኪንግ ወይም የመኪና ማቆሚያ አገልግሎት እና አሁን ያለንበት የምታዩት የፕላዛ መጠነኛ የመዝናኛ ስፍራ አገልግሎት ነው የሚሰጠው። እንደሚታወቀው አራት ኪሎ ከዚህ በፊት ይህ አካባቢ ሰዎች ጋዜጣ የሚያነቡበት እና የተለያዩ እንትኖች የሚያዩበት ቦታ ስለሆነ ሰዎች ቁጭ ብለው ጋዜጣ የሚያነቡበት ካፍቴሪያ፣ ሰፊ ኦፕን መናፈሻ ቦታ እንዲሆን ነው የተሰራው ማለት ነው። የላይኛው ቤዝመንት በአንድ ጊዜ 28 ታክሲዎችን በአንድ ጊዜ ማስተናገድ ይችላል። የታችኛው ደግሞ በአንድ ጊዜ 10 ታክሲዎችን ማስተናገድ ይችላል። እንዲሁም የመኪና ማቆሚያው በአንድ ጊዜ ከመቶ በላይ መኪናዎችን ማቆም ይችላል። ሰከንድ ቤዝመንት ላይ ነው ያለው እሱ ተርሚናሉ በውስጡ ዘመናዊ መሳሪያዎችን በማሟላት የዘመን አገልግሎት መስጠት ይችላል። ተገልጋዮችም ምቹ አገልግሎት የሚያገኙበት ነው። መኪና ሲገባ ራሱ ሬጂስተር ተደርጎ ይገባል። ሲወጣም እንደዛው ዘመናዊ። ሁሉም ቦታ የሴኩሪቲ ካሜራ አለው። ሙሉን የፋይር ፋይቲንግ ወይም የእሳት አደጋ መከላከያ መስመር የተዘረጋለት ሲስተሙ ሙሉ ለሙሉ ኢንስቶል የተደረገለት ነው። በአንድ ጊዜ እስከ ሀያ መኪና ቻርጅ ማድረግ የሚችሉ አስር ቻርጀሮች አሉት። አሁን የተለመዱት ታክሲ ተራዎች ላይ ታክሲና ሰው እየተጋፋ ነው እንትን የሚለው ይሄኛው ግን ሁሉም የራሱ ዴዲኬትድ የሆነ እግረኛውም የሚሳፈርበት ከወረደም በኋላ ደግሞ ሄዶ የራሱ ዌይቲንግ ኤሪያና የእግረኛ ሰርኩሌሽን ኤሪያ ሰፓሬት አለው። የቴዎድሮስ አደባባይ የመኪና ማቆሚያ ፕሮጀክት በአካባቢው ላሉ ተገልጋዮች በቂ የመኪና ማቆሚያ አገልግሎት መስጠት የሚያስችል ነው። በውስጡ የደህንነት ካሜራዎችን ጨምሮ ሌሎች ዘመናዊ መሳሪያዎችን የሚያሟላ ሲሆን ከፓርኪንግ አገልግሎት በተጓዳኝ ዘርፈ ብዙ አገልግሎቶችን ይሰጣል። የላይኛው ፍሎር ላይ ነው ያለነው። ሶስት ቤዝመንት ወደ ታች አለው። ከአምስት መቶ መኪና በላይ ፓርኪንግ ሰርቪስ እንዲሰጥ ነው። ግን በተጓዳኝ ሌሎች የሱቆች የፉድ ኮርቶች፣ የጋለሪ እና ካፍቴሪያዎች አገልግሎቶች አሉት። እዚህ ቸርቸሮር ላይ ምንም አይነት መኪና መቆሚያ የለም። ቲንክ በግለሰቦች ቢኖርም በጣም ትንንሽ ናቸው እና ካለው የትራፊክ ጥበት አንጻር ትልቅ ሀስል ይፈታል። ፕሮጀክቶቹ በግንባታ ሂደታቸው ለበርካቶች የስራ ዕድል መፍጠርም ችሏል። በቴዎድሮስ አደባባይ መኪና ማቆሚያ ፕሮጀክት አማካኝነት ብቻ ሰባት መቶ ለሚጠጉ ዜጎች ቋሚና ጊዜያዊ የስራ እድል መፈጠር ተችሏል። ለጊዜያዊና ለቋሚ ሰራተኞች ብዛት ላላቸው ቋሚና ጊዜያዊ ሰራተኞች የስራ እድል ፈጥሮ ሁላችንም ተሳትፈን እየሰራንበት እንገኛለን። ጊዜያዊ ሰራተኞች ከአምስት መቶ በላይ ያሉ ቋሚ ሰራተኞችም እንደዛው ከ ሁለት መቶ በላይ ቋሚ ሰራተኞች አሉ። ጓደኛ የነበረ ያው እኔ ሰፈሩ ዝም ብለህ ከምትውል እዚህ አካባቢ የሆነ ቦታ ፊያሳ መስመር አካባቢ የሆነ ስራ አለ ብሎኝ ለስራውም ተነሳሽነት እንዲኖረኝ ማለት ነው አድርጎኛል ማለት ነው። በአዲስ አበባ እየተገነቡ የሚገኙ የታክሲ ተርሚናሎችና ፓርኪንጎች አገልግሎት መስጠት ሲጀምሩ የትራንስፖርትና ትራፊክ እንቅስቃሴን ከማሳለጣቸው ባለፈ ለከተማዋ ተጨማሪ ውበትን ያጎናጽፋሉ።